ሮዛ እያልጠበቀችው ነገር ገጠማት። ሮዛ ዴብ ፍቅረኛ እንዳለውና ፍቅረኛው ጥላው እንደሄደች የምታውቀው ነገር የለም። የዴብ ፍቅረኛ የነበረችው የሷ ጓደኛዋ ነበረች። እናም በአንድ ወቅት ወደ ውጭ ሀገር ሂዳ ነበር። እሷም የምታውቀው ጓደኛዋ ረስታታለች። ውጭ ውጭ ስለሄደች ዴብም እየት እንዳለች የሚያውቀው ታሪክ የለም። ቢያንስ አስር አመት ሁኖናል ከተለያየን ይላል። እንዴት ዛሬ ልትመጣችኋለች? በሆነ አጋጣሚ የሆነ ካፌ ቁጭ ብሎ እያለ ትመጣለች። ትመጣና ይቅርታ፣ እዚህ ጋ ሰው አለው ብቀመጥ? ስትለው ቁጭ ማለት ትችያለሽ ይላታል። እሱ ቀና ብሎ አላያትም ነበረ ከዛም ቆማ እያየችው ነበር እሷ። በአጋጣሚ ቀና ሲል የእሱ የድሮ ፍቅረኛው ህይዋን እንደሆነች ያያታል። ይደነግጥና ከተቀመጠበት ተነስቶ ለማቀፍ የሚልና እንደገና ራቅ ብሎ ይቆማል። እንዲቆይ ከየት ነው የመጣሽው? እንዴት መጣሽ ሲላት፣ መጣሁ፣ ይኸው የኔ ጌታ መጥቼ እልሃለሁ ትለዋለች። ከዛም እሱም አቅፎ ከሳማት በኋላ ሁለቱም ከተሳሳሙ በኋላ ኬት ነው የምጣሹ? እንዴት ዛሬ ኬት መጣሽ? እንዴት ተገኘሽ? ሲላት ያው አውቃለሁ ጊዜው ረጅም ነው፣ ግን ደግሞ ይኸው መጥቻለሁ ትሏለች። እኮ መጣሽ፣ አየሁሽ፣ ግን ይህን ያህል ጊዜ እየተነበርሽ ይላታል። ያው እንደምታውቀው ውጭ ነበርኩኝ። አውቃለሁ እናም እሱም ግራ ገብቶት ግን እኮ ሲል በተቆራረጠ ድምፅ ሲያወራት፣ ቆይ ምንድን ነው የተፈጠረው? ምንም ችግር የለውም ሳትፈራ ሁሉንም ነገር ንገረኝ ትለዋለች። እሱ ለስምንት ዓመት ያህል ከጠበቃት በኋላ ነበር ሮዚን ያገባ። እሷ ግን እንደ እውነት ይጠብቀኛል ብላ ነበር አስባ የመጣችሁ ግን እሷ እንዳሰበችው አይደለም። እናም ያው ለምን እንደሄድሽ ምክንያትሽን አላቅም ለምንስ ያህል ጊዜ እንደቆየሽ ምክንያትሽን ማቀው ነገር የለም ይላታል። አዎ ምክንያቴን አታውቀውም፣ ግን ምክንያት አለኝ። ለእኔም ለአንተም ነው ምክንያቱ ስትለው፣ እኮ ምንድን ነው ልትነግሪኝ ትቻያለሽ ወይ? ምክንያቱም አንቺ ከሄድሽ በጣም ረጅም ጊዜ ሆኖኛል። አዩልሽ፣ ለስምንት ዓመት ሙሉ ጠበኩሽ፣ ደጅ ደጁን እያየው፣ ለስምንት ዓመት ሙሉ ሌትም ቀንም እያሰብኩሽ ጠበኩሽ። ግን ከስምንት ዓመት በኋላ ግን ቆረጥኩኝ። ተስፋ ቆረጠ ውስጤ ስለዚህ ሲላት እና ቆይሽ ምንድነው የተፈጠረው? ሳትፈራ የተፈጠረውን ነገር ንገረኝ ስትለው አይ ያው እያለ እሱ እንደዚህ አገባው ብሎ ቆርጦ ለመናገር ባይችልም እሷ ግን ቢገባሽ ይገባሻል ብሎ ዝም ብሎ ያው እንግዲህ ምክንያትሽን መጀመሪያ ንገረኝና ምክንያትሽን ማወቅ ፈልጋለሁ ይላታል። እናም እሺ፣ ምንድን ነው ታዲያ የተፈጠረው? አግብተሃል ወይ ትዳር ይዘሃል ወይ ስትለው አይ በሚል ምክንያቱን ያው አግብቻለሁ፣ ትዳር ይዣለሁ፣ ስምንት ዓመት ጠብቄሻለሁ፣ አሁን ሁለት ዓመት ሆነኝ ካገባው ይላታል። ስለዚህ ወደ ቤት መሄድ ትችያለሽ፣ ግን ችግር የለውም። እናም ቤት በምትመጣ ሰዓት በአጋጣሚ ሮዜ ቁጭ ብላ ከባንዴሮ ጋር እያወራች ነበረ። በድንገት በር ተከፍቶ ሲገቡ ሁለቱ ሮዚ ትደነግጣለች። እንዲህን ፍቅር መጣክ እንዴ ብላ ዴብን ሰላም ስትለው ከ ከኋላ ጓደኛው የእሱ ፍቅረኛ የነበረችው የሷ ደግሞ የካምፓስ ጓደኛዋ የነበረች ትመጣለች። እንዲህ ከየት ነው የመጣሽው ጓደኛዬ ትልና እሷም ሁለቱም ከተሳሳሙ በኋላ ዴብ ግራ ተጋብቶ እነዚህ ልጆች እይት ነው የሚተዋወቁት እንዴት ተዋወቁ? ምንድን ነው ነገሩ ሲል ግራ ተጋብቷል፣ ደንግጧል። ባንቴሮም ግራ ገብቶት እያያቸው ነው። ባንቴሮን ግን ከብዙ በጥቂቱ እያስታውሳታል ልጅቷን፣ ምክንያቱም እሱም ካምፓን አብሮ ነበሩና እሷን ያቃታል። እና ቆይ እንዴ ሮዝዬ እንዴት ነሽ? ያው እሷ ነች ባለቤቴ ያልኩሽ እሷ ናት ሲል በድንጋጤ ያስታውቃታል። እናም ግራ ገብቶት ዴብ እያያት ነበር፣ እና ሁለቱም ቁሞ በሚያወሩ ሰዓት፣ በቃ መኝታ ቤት እዛ ክፍል ትሂድ እና ትረፍ ይሉሽ ሁላችንም ስንዞር ነው የዋልነው፣ እና ረጅም ጉዞ ስለተጓዝን ትረፍ ትግባ እና መኝታ ቤቷን አሳያት። ሮዜ እኔ ሻንጣሽ እናመጣልሻለሁ ይላት እና ዴብም ደንግጦስ ደንግጦ ስለነበር ወደ መኪናው ይሄዳል ሻንጣውን ያመጣላትና በቃሽ ሮዚ አመሰግናለሁ በዚህ ነዋር ለመኝታ ቤቱ ስትላት አዎ ወደዛ ጋ ነው ሂጂ ትላታለች ሮዛ ግራ ተጋብታለች ደንግጣለች ምን እየተካሄደ ነው እንዴት ሊተዋወቁ ቻሉ መተዋወቃቸው በወንድሟ ምክንያት እንደሆነ ነግራታለች ግን ደግሞ ስለ ሷ ወንድም ሲያወራም ሲናገርም ሰምተዋት ዴብ ሮዛ ደንግጣ ስለነበር ቁማ ቀረች እንዴት ምን ኖሮ እዛ የደነገጥሽ ትመስያለሽ? ኢላት አልባንቴሮ ማለት ምንድነው? ምን ለማለት ፈልገ ነው ስትለው፣ አይ የደነገጥሽ ትመስያለሽ ብዬ ነው። ምንድነው ችግር አለ? ምን ሆንሽ? ስላት፣ ምን የደነገጥኩ ትመስላለች? ዝም ብለህ አንተ በሽታናት፣ ታስታመምም አንተ በሽተኛ! ስትል ትነቅፈዋለች። አይ እንደዛ ማለት አይደለም፣ ስለ ደነገጥሽ ነው ቀናሽ መሰለኝ። አንቺ እኮ ጭንቅላትሽ ትንሽ ስለሆነ ነው ይላታል። አንተ ሰውዬ አርፈ ብትቀመጥ ምን አለበት ስትል እሷም ተነስታ ጥላው ወደ መኝታ ቤቷ ትሄዳለች። መኝታ ቤት ሄዳ ዴብን ቆይ ኬት ነው የምታውቃት? ስትለው ዴብን በመደንገጥ አይ እኔ የማውቃት ወንድሟ ጓደኛ የነበረ እናም ገና ወንድሟን አላገኘችውም እንደመጣች ነው ገና ለዛ ነው። እና እዚህ ትሰነብታለች እንዴ? ስትለው አይ እኔ ማውቀው ነገር የለም፣ እስከ መቼ እንደምትቆይ ያልነገረችኝም፣ ግን ደግሞ እንደምትሄድ አውቃለሁ፣ ግን እስከ መቼ እንደምትቆይ ባላውቅም ትለዋለች ይላታል። አዲሷ እንግዳም ዴብ ሰላም እንደሌለው ውስጡ ይረዳል፣ ትረዳዋለች ያለውን ነገር ስላየች ቁጭ ብላ ሳሎን ከመታ ከባንቴሮን ጋር እያወሩ ቆይ አንተ ግን እኔ የምልህ፣ ስትለው አይ እንደዚህ አይነት አስተያየት አትይኝ ይላታል። ቆይ ግን እዛ ካምፓስ እየተማርን እያለ የሮዛ ፍቅረኛ የነበርከው ነህ አደለ ስትለው አይ አዎ በማለት እሱም ይነግራታል። ግን ደግሞ ባንቴሮ ደንግጧል። ይሄ ነገር የሮዚ ፍቅረኛ መሆኑን ለዴብ ከነገረችው ጉዴ ይፈላል ይላል።